ዋናዋና ዜና የአማራ ፋኖ ብሔራዊ ኃይል የወሎ ቀጠና የምስራቅ አማራ ኮር አንድ አውጃኖ ክፍለ ጦር በራያ ቆቦ ለአራተኛ ተከታታይ ቀን ባደረገው ተጋድሎ ከፍተኛ ድል መጎናጸፉን አስታወቀ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የሜጀር ጀነራል ባንታባታ አንደኛ ኮር በፎግራ በእስቴና በጉና ቀጠና ባደረጋቸው አውደ ግንባሮች በአገዛዙ ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራን አደረስኳለም። የመዝገበ ጮቄ ብርጌድ ጥብቅ ማስጠንቀቂያ መልእክት አስተላለፈ። በመርሐቤቴ ቀጠና በቀጠለ ውጊያ ደጃዝማች ተሰማ ርግጤ ክፍለ ጦር በጠላት ላይ ታላቅ ድል መቀዳጀቱን እንደቀጠለ ነው። ጤና ይስጥልን ከፋኖ ዴይሊ ውዳርማችሁ ተመልካቾቻችን፣ የዕለቱ መረጃዎችን አጠናቅረን ወደ እናንተ በዝርዝር ልናስደምጣቸው ዝግጅታችንን ጨርሰናል። እናንተም እስከ ፍጻሜው ድረስ አብሮቸውን በመቆየት ከእኛ ጋር ቆይታ እንድታደርጉ አክብሮታዊ ግብዣችን ነው። ወደ ዝርዝር መረጃዎቹ ተሸጋግረናል። ከሸዋ ነው የምንጀምረው። በሸዋ መርሃ ቤቴ ቀጠና በቀጠለው ውጊያ ደጃዝማች ተሰማ እርገጤ ክፍለ ጦር ከፍተኛ ድል መቀዳጀቱን አስታውቋል። ክረምቱ ከመግባቱ በፊት የፋኖን ወሳኝ ቀጠናዎች ለማስለቀቅ በሁለት አቅጣጫ የመጣው የጠላት ኃይል በመርሃ ቤት አውራጃ በሞረትና ጅሮ ወረዳ በወሎ ቀበሌ ይጎፍ የምትባል ቦታ ላይ የሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር የተሰማ እርገጤ ክፍለ ጦር አዋየው ሻለቃና ስማርዳኝ ሻለቃ በጥምረት በመሆን በወሰዱት እርምጃ ከ23 በላይ የአገዛዙ ሰራዊት ተደምስሷል። በርካታ ቁጥር ያለው ሰራዊትም ቁስለኛ ተደርጓል። አስለቀቃለሁ ያለውን ቀጠና ሊያስለቀቅ ቀርቶ የያዘውን የሚበተንበት የአገዛዙ ሰራዊት በገጠመው ሽንፈት ተደናግጦም ወደ ነበረበት ሸሽቶ ተመልሷል። ከዚሁ ጋር በተያዘ በመርሃ ቤት የቀጠና ሸዋ ጠቅላይ ግዛት እዚህ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር ለቅኝት የወጣ የአገዛዙን አራዊት ሰራዊት ላይ ቀድሞ በደረሰው መረጃ መሰረት እርምጃ ወስዷል። የጥላት እንቅስቃሴ መረጃ የደረሰው የወገን ሰራዊትም የተጠናደፈጣ በማድረግ የክፍለ ጦሩ የሁለተኛና የአራተኛ ሻለቃ ቃኞች እንዲሁም የሚዳሬ ማውረዳ የተጎራን አካባቢው ያሉ የአባት አርበኞች ጋር ጥምረት በመፍጠር በወንጭት ድልድይ ላይ ሲክለፈለፍ የነበረ አንድ አውሱዙ ሙሉ ሚሊሻም ሙሉ ለሙሉ ተደምስሷል። ለጥይት ማብረጃ ሚሊሻውን ከፊት የማገደው የአብይ ሰራዊት የተመታበትን ሚሊሻ ትቶ ሲፈረጥት በቆረጣ የተመታ ሲሆን የሙሉ መኪናውን ሚሊሻ መደምሰስ ያየው ያገዛዙ መልመል ሰራዊትም ሙትና ቁስለኛ ሆኖ ወደኋላ እግሬ አውጪኝ ብሎ አስፈርድቷል። በአጠቃላይ የመሐመድ ቢሆነኝ ኮር በቀጠናው ከፍተኛ ውጊያ የበላይነትን ወስዶ ጥላትን እያስጨነቀው ሲገኝ በአውደ ውጊያውም የሚዳሬማ ወረዳ የተጎራ ቀብሌ የሚገኙ በፋኖ የተደራጁ የአባት አርበኞችም ኮሩ በሚያደርገው አውደ ውጊያ ከፍተኛ ሚና እንዳላቸው እና ታላቅ ጀብድ እንደፈጸሙ የመሐመድ ቢሆነኝ ኮር ህዝብ ግንኙነት ኃላፊ ፋኖ ምናሉ ከበደ ገልጿል። መረጃውን አጠናክሮ እያደረሰው የጣይቱ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ አስረስ ንጉሴ እና የተሰማ ርገጤ የክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ወርቆ አሰግሬ በጋራ ያዘጋጁት ነው። ወደ ሌሎች የአውደ ግንባር መረጃዎቻችን ተሸጋግረናል። በቀጥታ ወደ ወሎ ነው የምናልፈው የአማራ ፋኖ ብሔራዊ ኃይል የወለው ቀጠና ምስራቅ አማራ ኮር አንድ አውጃኖ ክፍለ ጦር ራያቆቦ ላይ ለአራተኛ ክታታ ቀን ብርቱ ትንቅንቅና ተጋድሎ በማድረግ ታላቅ ድል ተገናጽፏል። የፋሽስቱ አገዛዝ ዘመቻ ማዕብል ብሎ በሰየመውና ፋኖን እስከ ሰኔ ሰላሳ አጥፋለሁ ብሎ ካልቻልኩ ጠንካራ ይዞታዎችን እቆጣጠራለሁ ብሎ በጀመረው ዘመቻ ወሎ ላይ በቋሚነት ተመድቦ ካለው የሰሜን ምስራቅ እዝ ሶስት ኮሮች በተጨማሪ ከደቡብ እዝ አንድ ኮር በመጨመር የደቡብ እዝ አንድ ኮር ምዕራብ ወሎ፣ በጀነራል ዘውዱ ሰጣር የሚመራ ኮር ደቡብ ወሎ እና ሰሜን ወሎ የእጁ ዙሪያ፣ በኮሎኔል ቢራራ የሚመራ ኮር ራያ አካባቢ፣ እንዲሁም በጀነራል አብርሃም ሞሲሳ የሚመራ ኮር ላስታ በማዝመት በከፍተኛ ሜካናይዝድ ጦር ታግዞ በሙሉ ኃይሎ ማጥቃት እያደረገ ቢሆንም ንስሮቹ የዋርካው ምሬ ወዳጀው ልጆች በሁሉም ግንባሮች የጠላትን ቅስም በመስበር ታላቅ ድል እያስመዘገቡ ይገኛሉ። በኮሎኔል ቢራራ የሚመራው የፋሽስቱ አገዛዝ ብልጽግና ሰራዊት አንድ ኮር ጉባ ለፍቶ ወረዳ ሀራ ከተማ የነበረውን ማዘዣ ወደ ራያቆቦ በማድረግ በከፍተኛ ሜካናይዝድ በሞርታር 82 እና 120 በዙ 23 ብረት ለበስ መድፍና በቢኤም ታግዙ የራያቆቦ ጮቢ በር፣ አማያ፣ ኩቢ፣ ቀረንሳ እና ባይባው ግንባሮች በሙሉ ኃይሉ ሆጃኖ ክፍለ ጦር ላይ ባለፉት ተከታታይ አራት ቀናቶች ማጥቃት ቢያደርግም በደረሰበት ጸረ ማጥቃት ከፍተኛ አመራሮችን ጨምሮ በርካታ ሰራዊቱ ሙትና ቁስለኛ ሆኖ ቀሪው ሰራዊቱን ፈርሶበት እቅዱ ሳይሳካ ቀርቶ አሁንም ለሌላ መልሶ ማጥቃት እየተዘጋጀ ይገኛል ብለዋል። ሌሎች ቀጠናዎች ላይ ያሉ የተጋድሎ መረጃዎችን በቀጣይ የምናደርስ ይሆናል። መዳረሻው ድልና ነጻነት ሲሆን የአማራ ሕዝብ ሄልና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ የወሎ ቀጠና የምኒሊክ እዝ የሕዝብ ግንኙነት መምሪያ ያወጣው መረጃ ያሳያል። በዚህ ወደ ጎንደር ተሻግረናል። የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና የበላይ እዝ ሜጀር ጄኔራል ባንታባተ ኮር ያስተላለፈውን እና የዋለበትን የአውደ ግንባር የድል መረጃ እናደርሳቸዋለን። አንደኛ ኮር በሚንቀሳቀስበት መዳረሻ ሁሉ የፋሽስቱን አሲዝሙ አብይ አህመድ አገዛዝ እድሜ አርዛም የወታደር አካላት 74ተኛ ክፍለ ጦር፣ 23ተኛ ክፍለ ጦር፣ 77ተኛ ክፍለ ጦር፣ የ33 ኮር ልዩ ኮማንዶ፣ የኮራቸው ቃኝና መሐንዲስ አድማ ብተናም፣ ፖሊስና ሚሊሻ ጥምረት የአማራ ፋኖን ለማንበርከክ ሞክረው ነበር። ነገር ግን ጥበበኞቹ የአማራ ፋኖች በሁሉም ቀጠና የጠላትን ቅስም ሰባብረዋል። የጠላትን አቅም በእጅጉ አዳክመዋል። አገዛዙን በመጣበት እግሩ እንዲመለስ አድርገዋል። በዛሬ ሁለትም ውጊያ የተደረገባቸውና የተደረገባቸው ባሉ መዳረሻዎች በፎ ገራ የአገዛዟራዊ ሰራዊት ከወረታና ከአለም በር በመነሳት ጉራምባ ከተማን ለመያዝ አልሞ በሌሊት የተንቀሳቀሰ ቢሆንም መረጃው የደረሳቸው የኢንጂነር ስመኘው በቀለ ክፍለ ጦር እና አፄ ፋሲል ክፍለ ጦር የፋኖ ሰራዊት በጥምረት በሁሉም አቅጣጫ ጠላትን ከጠዋቱ 12 ሰዓት ጀምሮም ትንቅንቅ በማድረግ በሁሉም አቅጣጫ ከፍተኛ ኪሳራን አድርሰውበታል። በዚህም የኢንጂነር ስመኘው ክፍለ ጦር አካል የሆኑት የክርስቲያን ታደለ ብርጌድና ሳምናው ጸጌ ብርጌድ በተመሳሳይ ግንባር፣ ሌላኛው የአፄ ፋሲል ክፍለ ጦር አካል የሆኑት ቴዎድሮስ ብርጌድ፣ ሙሉዬና ተንሳኤ ብርጌድና ሳምናው ጸጌ ብርጌድ በጥምረት ከአባ ጉንዳ እስከ ቁስቋም ከወረታ እስከ መነጉዘር ከልቅም ጊዮርጊስ እስከ አባ ጉንዳ ኢየሱስ ድረስ ጠላትን እየገረፉት ይገኛሉ ብሏል። ጠላት ከወረታ በኩል የመጣ ኃይል ወደኋላ እንዲመለስ ሲገደድ፣ ከዓለም በር በኩል የመጣው ኃይል ደግሞ በከበባም በቆረጣም በሁሉም የውጊያ ስልቶች እንዳይወጣ ተደርጎ ከፍተኛ ምት ደርሶበታል። ት ከትናንት በስቲያ በነበረው በሁሉም ግንባሮች የሁሉም ክፍለጦሮች 12 ሰዓት የፈጃ አውደ ውጊያ ማድረጋቸው የሚታወስ ነው። በእስቴ ቀጠና ደግሞ የጉና ክፍለ ጦር ቁጥር አንድ እስትንፋስ የሆኑት ጥቋቁራን አብስቶቹ የባንዳ መግጫዎቹ ጠላትን ማሳፈሪያዎቹ የአገዛዝ ሰራዊት ልከኛ መድኃኒቶቹ የውባንት አባተ የግብር ልጆችና አማራነትን ተንፋሾቹ የስቴ ደንሳ ብርጌዶች ከመካነ ኢየሱስ እና ከወለሽ ከተሞች ተውጣቶ ከአንዳቤትና ከእስቴ አዋሳኝ ቦታ ቀጭን ሜዳ ላይ ደፈጣ አድርጎ ጥቃት ለማድረስ የሞከረውን የአገዛዝ ሰራዊት በጥበበኞቹ የጥበብ ልጆች በጸረ ማጥቃት ጠላት አንገቱን ደፍቷል። ደፈጣ ይዣለሁ ያሉ አካልም ተሽከርካሪ ላይ የነበሩ የፋኖ አካላትን ማጥቃት ሳይችል ወደ መጠቃት ተሸጋግሯል። ሁሉንም ተራራዎች ምሽግ አድርጎ የነበረው አካል መሀል አስፓልት ላይ የነበሩ ፋኖችን ማጥቃት አልችል ብሎ በተቃርኖ ተጠቅቷል። ጠላትም በቅርብ እርቀት ከመካነ ኢየሱስ ተጨማሪ ኃይል ቢያመጣም ከእስቴ ደንሳ አንድ ሻለቃ ብቻዋን በብቃት የጠላትን ማጥቃት በፀረ ማጥቃት መልሳለች በኋላም ከአጎና እስከ አጎና ከልዋዬ እስከ ዝጎራ ከበቅሎ ፍለጋ እስከ እጅባስራ የተዘረጉት የባይ መልካሙ ልጆች ለአንዱ አሻለቃ የኋላ ደጀነት በመስጠት በብርሃን ፍጥነት ተቅብረዋል። በመጨረሻ የአገዛዙ አራዊ ሰራዊት ከደፈጣ ውጊያ ወደ መደበኛ ውጊያ አድማሱን ቢያሰፋም የአማራ ፋኖን ክንድ መቋቋም ተስኖት አንድ ሲኖ ትራቅ ቁስለኛው እና ሞቱን ይዞ ወደ መካነ ኢየሱስ ሲፈረጠት ሲችል በአንድ አቤት በኩል ደግሞ የመጣው እስከ ቀኑ 10 ሰዓት ድረስ በአማራ ፋኖ እንዳይወጣ በ360 ዲግሪ በሮች ሁሉ ተጠርቅመውበታል ብሏል። የሜጀር ጀነራሉ ባንታባተ ተወራሪ ክፍለ ጦርን ክንድ መቋቋም ያቃተው አገዛዙ 23ኛ ክፍለ ጦርም በ23 ሲኖትራክና ፓትሮሎች ተጭኖ በሰኔ 18 ሌሊት ባህር ዳር ከተማ መግባቱን አረጋግጠናል ብሏል። አገዛዙ አለኝ ያለውን አቅሙን ሁሉ ተጠቅመው ለማጥቃት የሞከራት የወባንታባተ ክፍለ ጦር የሚስማር በተመታ ቁጥር እንደሚጠብቀው ሁሉ በአቅምም ሆነ በመሳሪያ ጎልብታ ጠላትን አሳፍራ መልሳለች ነው ያለውም። አሁን ደግሞ ሰባ አራተኛ ክፍለ ጦርን አስወጥቶ ሰባ ሰባተኛን ያስገባው ጀኔራል መሐመድ ተሰማ የአማራ ልጆችን የተባበረ ክንድ ይቀምሳል። ይህች ክፍለ ጦርን ለማንበርከክ በተደጋጋሚ ራሱ መሐመድ ተሰማ ወቅቷል። ነገር ግን አናብስቶቹ ውቢያውያን ወይም ፍንክች አባ መግጫ ልጅ ብለዋል ብለዋል። ቀጠናው ላይ ፍትህን ለማንበር አንደኛ ኮር ከመቼውም ጊዜ በላይ የወትሮ ዝግጅነቱ ምል ሆኗል። ስነ ምግባር የታነጸ ሰራዊትም እየገነባ እንገኛለን። አንደኛ ኮራችን ከተመሰረተ ወዲህ ከደብረ ታቦር ባህር ዳር፣ ከደብረ ታቦር ጎንደር እና ከደብረ ታቦር ወልዲያ ያሉ መዳረሻዎች በሙሉ ሰላማቸው ተመልሷል። የብአዴን ፋኖች እጃቸው እየተቆረጠ ነው። የብአዴን ወንድሞ አፋድ ልጆች በአፋ ባህር ልጆች ልክ እየገባ ያልገቡ ወደ ቤታቸው ብልጽግና ቤት እየተመለሱ ነው። ፋኖነትን ምሽ እያደረጉ ቤታቸው እንዲለዩ ሲደረግ በጥቅሉ ፋኖነት የተቀደሰ የትግል መንገድ እንደሆነ ተግባር እየተገለጠ ነው ብሏል። ዝንታ ዝንታለማምሃራ ሲል መረጃውን ያደረሰው የአንደኛ ኮር ህዝብ ግንኙነት መምሪያም ፊ ነው። ወደ ጎጃም ግንባር እንሸጋግራለን። ውድ አድማጭ ተመልካቾቻችን፣ የመዝገበ ጮቄ ብርጌድ ጥብቅ ማስጠንቀቂያ ሲል መልእክት አስተላልፏል። አሁን ወቅቱ የፋኖ የመሆን ብቻ ነው፣ አማራነኝ የምንልበት ሰዓት ነው፣ በጥቅሻ መግባባት ያለብን ወቅት ነው፣ እምቢ ማለት ፋኖ ነኝ ብለን የምንኩራራበት ጠላት ወግድልኝ ወገኔን አትንካ የምንልበት በአጠቃላይ አማራ መሆናችንና የምናስመሰክርበት ወቅት ነው ያለው የመዝገብ ጮቄ ብርጌድ። አሁን የፋኖን ትእዛዝ የማያከብር ሁሉ ጠላት ነው። ፋኖ ተውሲሎ ያልሰማ እሱም ጠላት ነው። ለምን ከተባለ ተቃራኒ የሆኑ የአቢት አላላኪ የሆነ የብልጽግና ሆዳደር እየደገፈ እንደሆነ እናረጋግጣለን። ለዚህ ደግሞ የእጁን ሁሉም በስራው ልክ ያገኛል ብሏል። አሁን የብልጽግናን የጨነቀው ርጉዝ ያግባልነውና የሚባለው አልፈልግህም ያለውን የአማራ ሕዝብ በግድና ሰልፍ ውጣ በማለት ሕዝብ እያሰቃየ ይገኛል። ስለዚህ ሰዴ ወረዳ የሚገኘው ወንበር አስጠባቂ አሻንጉሊት መሰል የእጅል ስብስብ በቅርቡ ሰዴ ከተማ ላይ ሰልፍ ለመጥራት እየተዘጋጀ እንደሆነ ከውስጥ መረጃ ደርሶናል ብሏል። እናም በዚህ ወቅት ደጋፊያችንና ጥራታችንን የምንለይበት ሰዓት ነው። የተከበራቸው የሰዴና አካባቢ ማህበረሰብ ሰልፍ በተባለበት ቀን በተለይ እሁድ ሰኔ 22 ቀን ከቤት ባለሞ ለመውጣት የተለመደውን ለፋኖ ድጋፍና ለአማራ ትግል ማድረግ ያለባቸው እንድታደርጉ ከወዲሁ አሳስባለን። የሳይሆን ቀርቶ የሰርጎ ገቦችና በምንሰነዝረው ሁሉን አቀፍ ጥቃት ለሚደርሰው ጉዳት ሁሉ መዝገበ ጮቄ ብርጌድ ኃላፊነት የማንወስድ መሆኑን ከወዲሁ ማሳወቅ እንወዳለን ሲል ነው ፋኖ መንግስቱ ታረቀኝ ከመዝገበ ጮቄ ብርጌድ መልእክት ያስተላለፈው። በጎጃም በሁሉም አቅጣጫ የአረመኔው አብይ አህመድ አራዊት ሰራዊት እየተፋለመ ይገኛል። የፋኖ አባላትን ለማጥፋትና ለማዳከም በሚል ወደ ጎጃም አቅጣጫ ከወሎ ከጎንደርና ከራሱ ከባህር ዳር ቀጠናዎች እና ከ አጎራባች አካባቢዎች እየገባ የሚገኘው የአገዛዙ ኃይል በዛሬው ዕለት በሁሉም ክፍለ ጦሮች ከፍተኛም የመልሶ ማጥቃትና የቆረጣ ስራዎችን በመስራት ከፍተኛ ድል ተቀዳጅቷል። እስካሁን ባለው ሁኔታ አርመኔው አብይ አህመድ ህዝባችንን የከበሩ ማዕድን ሳይቀር ቀብድ እያስያዘ የገዛቸው ዘመናዊ መሳሪያዎች እስከ መጨረሻ ወታደራዊ መሰልጠኛ ሳይንስ ከደረሱ ሀገራት ልኮ ያሰለጠናቸው አዋጊዎችን ድረስ እየተማረኩ እየከዱና እየተገደሉ ይገኛሉ ብሏል። አርበኛ እሸቱ ጌትነት በጎጃም ቀጠናም የደረሰው ሰብአዊ ኪሳራም በዛሬው ዕለት ከፍተኛ ድል እየተመዘገበበት ስለመሆኑ የሚያሳዩ ናቸው። በጎጃም ግንባር የተለያዩ ቀጠናዎች ከፍተኛ ምት የደረሰበት የአገዛዙ ኃይልም እግሬ አውጪኝ ብሎ ወደ የመጣበት እየተመለሰ ስለመሆኑ ነው ለማወቅ እየተቻለው። በጎጃም ግንባር ሲደረጉ የዋሉ አውደ ግንባርና የደረሱ አጠቃላይ ውጤቶችን በተመለከተም በነገው የመረጃ ሰዓታችን የምናደርሱ ነው። የጊዮን ብርጌድ ሰከላ ውሎ ላይ ሰከላ ላይ ከፍተኛ ድል ማስመዝገቡ እነግራቸዋለን። ሰከላ ወረዳ ግሽ አባይ ከተማ የመሸገው ዘረፊና አሸባሪ ኃይል በትላንትናው ዕለት ወደ አጃሊና ኮለል ቀበሌዎች ተንቀሳቅሶ የነበረ ሲሆን ጊዮን ብርጌድ በክንደነበልባሎቹ አባ ግሻ ለቃና ግትም ለቃ አለቃ መብረቃዊ ጥቃት መቋቋም ሲያቀተው ወደ ግሽ አባይ ከተማ ግራው ብሎ እንዲፈረጥጥ አድርገውታል። ያገዛዙ ኃይል ይህም እርሜለሽ አሸባሪ ኃይል ድጋሜ ዛሬ ወደ አጃሌ ሹም ላይ የተንቀሳቀሰ ሲሆን በደፈጣ መሐንዲሶቹ አባ ግሽ አለቃ የተሰነዘረበትን ምት መቋቋም አቅቶት ከፍተኛ ኪሰራ ደርሶበት ተመልሷል። አሸባሪው ኃይል ወደ ጣሊያ ቀጠና ፋኖ የለም በሚል የተንቀሳቀሰ ሲሆን አምስተኛ ክፍለ ጦር ነበልባሉ ገረመው ወንዳወቅ ብርጌድ ከጆን ብርጌድ የጣሊያ የግል ታጣቂ ፋኖ ጋር በሰራው ድንቅ ኦፕሬሽን አስር ደቂቃ ሳይቆይ እንደ አብዱሻ የሚሄድበት ቦታ ሁሉ በፋኖ እየተቀጠቀጠ ተመልሷል ብሏል በቀጠናው። ወደ አድማጭ ተመልካቾቻችን ለዕለቱ ያዝን ነው መረጃዎች በዚህ ተጠናቋል። አብራችሁን ስለቆያችሁ እጅግ አድርግ እናመሰግናለን። በነገ መርጫ ሰዓት እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።